የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በቅድሚያ ስለ ጊዜዎት አመሰግናለሁኝ። እንግዲህ ኢትዮጵያ ባለፈው አንድ አመት ያህል የተሟላ ማክሮ ኢኮኖሚ ማሻሻያን ተግብራለች። የማክሮ ኢኮኖሚ ማሻሻያ ስንል ምን ማለት ነው? በዚህ ትግበራስ የተገኙ ውጤቶች ምንድን ናቸው? በተደጋጋሚ እንደገለጽ ነው የተሟላ የማክሮ ኢኮኖሚክ ሪፎም ፕሮግራሙ የተለያዩ ዓላማዎችን ይዞ ነው የተነሳው በዋነኝነት ምንድነው አላማው ከተባለ በኢትዮጵያ ውስጥ የተረጋጋ የማክሮ ኢኮኖሚ ሁኔታ እንዲኖር ማስቻል ነው። በአጠቃላይ አፈጻጸሙ በምንመለከትበት ጊዜ ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይህን በብዙ መልኩ ማየት እንችላለን። የኤክስፖርት አፈጻጸም በምናይበት ጊዜ፣ የውጭ ምንዛሬ ክምችቱን በምናይበት ጊዜ፣ በተለይ የዋጋ ንረትን በመቀነስ የታዩ አበረታች እርምጃዎችን በምናይበት ጊዜ አፈጻጸሙ በጣም በጣም በጣም ጥሩ አፈጻጸም ነው። ይሄ እኛ ብቻ የምንለው ሳይሆን ይህም ፕሮግራም የሚደግፉ ሌሎች አካሎች፣ በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሺያሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። እንግዲህ ከሪፎርሙ ጋር ተያይዞ አንዱ ተግባራዊ የተደረገው የገንዘብ ፖሊሲ ማሻሻያዎች ናቸው። በዚህ በገንዘብ ፖሊሲ ማሻሻያ በተለይ ብሔራዊ ባንክ ተግባራዊ ያደረጋቸው አሰራሮች ምንድን ናቸው? ምንስ ውጤቶች ተገኝተዋል? የብሔራዊ ባንክ ሙሉ ትኩረቱ የገንዘብ ፖሊሲውን ዘመናዊ በማድረግ የዋጋ ግሽበትን በተሻለ ለመቆጣጠር የሚያስችል ቁመና ላይ እንዲሆን ለማድረግ የተወሰዱ ስራዎች ናቸው። ስለዚህ መጀመሪያው ትልቁ ስራ በገንዘብ ፖሊሲ በኩል የተሰራው ስራ አዋጁን አሻሽሎ የብሔራዊ ባንክ ቁልፍ ስራ የዋጋ መረጋጋት እንደሆነ ማረጋገጥ ነው። ከዚህ በተጨማሪ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የብሔራዊ ባንክ ተመን ወይም ደግሞ የናሽናል ባንክ ሬት የሚባል እንዲጀመር አድርገናል። ይሄ በአሁኑ ሰዓት ለምሳሌ የብሔራዊ ባንክ ሬት 15 ፐርሰንት ነው። እንደ ኢኮኖሚ ሁኔታ እየታየ ይሄ የብሔራዊ ባንክ ተመን ይጨምራል ወይም ደግሞ ይቀንሳል። ለመጀመሪያ ጊዜ በኢትዮጵያ ውስጥ አዳዲስ ገበያዎችን አስተዋውቀናል። የመጀመሪያው ገበያ ባንኮች እርስ በርሳቸው የሚበዳደሩበትን የገንዘብ ገበያ መመስረት ነው። ይሄ ኢንተርባንክ መኒ ማርኬት የምንለው ነው። ስለዚህ አንድ ባንክ ለምሳሌ የገንዘብ እጥረት ሲያጋጥመው የገንዘብ እጥረት ሲያጋጥመው ወደ ብሔራዊ ባንክ ከመምጣት ይልቅ ከሌሎች ባንኮች የሚበደርበትን አሰራር እና ገበያ መፍጠር ነው እስካሁን ድረስ በዚህ ገበያ ውስጥ ባንኮች እርስ በርሳቸው 741 ቢሊዮን ብር ተገበያይተዋል፣ ባለፈው 10 ወራት። በተሟላ ማክሮ ኢኮኖሚ ማሻሻያ የዋጋ ንረት እየቀነሰ መሆኑ በተደጋጋሚ እየተገለጸ ነው። በተለይ በዚህ ዓመት እየወረደ መምጣቱ ይነሳል እና በተለይ ከገበያው ጋር እንዴት ይታያል? ይሄ በእርግጥስ ገበያው ላይ ዋጋ እየቀነሰ ነው ወይ? ዋጋ ንረት ቀነሰ ማለት ዋጋ ቀነሰ ማለት አይደለም። የዋጋ ንረት ቀነሰ ማለት የኮስት ኦፍ ሊቪንግ ወይም ደግሞ የኑሮ ውድነት ቀነሰ ማለት አይደለም። የዋጋ ንረት ቀነሰ ማለት የአንድ ሸቀጥ ዋጋ ወይም ደግሞ የአገልግሎት ዋጋ የሚያርግበት መጠን ቀነሰ ማለት ነው። ስለዚህ የኑሮ ውድነትና የዋጋ ንረት አንድ አይነት አይደሉም። ስለዚህ ያን ያለ ነው ምንድነው ከአምና ጋር ሲወዳደር የእቃዎች ወይም ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት ዓመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ ዋጋ ንረቱ ወደ 30 ነበረ አሁን መሰረታዊ በሚባል መልኩ እየቀነሰ ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። በብሔራዊ ባንክ ግምት መሰረት በሚቀጥለው ዓመት መጨረሻ ላይ የዋጋ ንረት በሲንግል ዲጂት፣ ደግሞ ወደ ነጠላ አሃዝ ለማስገባት ከፍተኛ ስራ ይሰራል። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ጋር እንግዲህ ቁልፍ ተግባራት ከተከናወኑት መካከል አንዱ የውጭ ምንዛሪ አስተዳደር ማሻሻያ አንዱ ነው። እንደ ታሪካዊም ሆኖ የሚነሳ ነው እና በዚህ ማሻሻያ የተገኙ ውጤቶች ምንድን ናቸው? ይህን አዲሱን የውጭ ምንዛሬ ስርዓት በተግበር ከጀመርን ጊዜ ጀምሮ በህጋዊ ገበያ እና በትዩ ገበያ ወይም ፓራላል ማርኬት የምንለው ልዩነት ወይም ፕሪሚየም ከፍተኛ በሚባል ሁኔታ ቀንሷል። አንዳንድ አሃዞችን ለመጥቀስ ለምሳሌ የባለፉትን 11 ወራት አፈጻጸም በምናይበት ጊዜ የኤክስፖርትን አፈፃፀም ብንወስድ በ119 የሸቀጦች ንግድ ገቢ አድጓል። ባለፈው ዓመት ከውጭ ምንዛሪ ሪፎርሙ በፊት በአጠቃላይ የአገሪቷ ኤክስፖርት ወደ 38 ቢሊየን ነው። አሁን ግን ይሄን ዓመት በምናጠናቅቅበት ጊዜ የኢትዮጵያ ኤክስፖርት 8 ቢሊየን ይደርሳል ተብሎ ይጠበቃል። በበጀት ዓመቱ 8 ቢሊየን ይደርሳል ተብሏል። ስለዚህ ሊትራሊ የኢትዮጵያ ኤክስፖርት ዳብል ማድረግ ችሏል። በብሔራዊ ባንክ ያለው የውጭ ምንዛሬ ክምችት በአሁኑ ጊዜ በ235 ፐርሰንት አድጓል። ሶ ሲግኒፊካንት የሆነ እድገት ነው። ሚራክለስ ነው የምንለው ይሄን ነው። በ11 ወራት ውስጥ የኢትዮጵያ የውጭ ምንዛሬ ክምችት ከ235% በላይ አድጓል። የባንኮቹ ክምችት ከብሔራዊ ባንክ በተጨማሪ ያለው የባንኮቹ ክምችት በ75% አድጓል። ስለዚህ መሰረታዊ የሚባል የውጭ ምንዛሬ ግኝት ፍሰት እድገት ነው የታየበት። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሰጡኝ ሰፊ ማብራሪያ ከልብ ነው ማመሰግነው።